የሊጉ መሪ ኢትዮጵያ መድን ሁለተኛ ደረጃ ላይ ከሚገኘው ባህር ዳር ከተማ ጋር የሚያገናኘው ጨዋታ በእጅጉ ተጠባቂ ነው። የገብረ መድህን ኃይለው ኢትዮጵያ መድን ዘንድሮ በታሪክ የኢትዮጵያ ፕሪምር ሊግ ዋንጫን ለማንሳት በጥሩ ብቃት የተንደረደረ ያለ ቡድን ሲሆን በተለይም ደግሞ የዛሬውን ጨዋታ ማሸነፍ ከተከታዮቹ ጋር ያለውን የነጥብ ልዩነት ወደ 11 ከፍ በማድረግ የበለጠ ወደ ዋንጫው የሚያስጠጋው ይሆናል። ባህር ዳር ከተማ በአንጻሩ ይህንን ጨዋታ አሸንፎ ከመሪው ጋር ያለውን የነጥብ ልዩነት ለማጥበብና ያለውን የዋንጫ ተስፋ እስከ መጨረሻው ለማስቀጠል የዛሬውን ጨዋታ ማሸነፍ ግድ ይለዋል። ባለፉት የፕሪምር ሊግ የሻምፒዮንነት ታሪክ 60 ንጥቦችን መሰብሰብ ለሻምፒዮንነት ክብር ሲያበቃ ተመልክተናል። ለዚህ ደግሞ ኢትዮጵያ መድን ዘንድሮ ዋንጫውን ለማንሳት በጥሩ መንገድ ላይ ያለ ቡድን ሲሆን በተለይም ደግሞ ዛሬ ባህር ዳር ከተማን የሚያሸንፍ ከሆነ ነጥቡን ከ54 ወደ 57 በማሳደግ ይበልጥ ዋንጫውን አንድ ጆሮ የመጨበጥ እድል ይኖረዋል። ኢትዮጵያ መድን ባለፉት አምስት ጨዋታዎች አንድም ጨዋታ ያልተሸነፈ ሲሆን አራቱን አሸንፎ በአንዱ አቻ ሲወጣ፣ ባህር ዳር ከተማ በበኩሉ በተመሳሳይ ባድረጋቸው አምስት ጨዋታዎች በአንዱ ብቻ ሲሸነፍ ሶስቱን አሸንፎ በአንዱ ደግሞ አቻ ተለያይቷል። ከእነዚህ ቁጥራዊ መረጃዎች ተነስተን ሁለቱም ቡድኖች በጥሩ ወቅታዊ ብቃት ላይ በመሆናቸው ጨዋታው ብርቱ የመሸናነፍ ውክርና ማራኪ ሜዳ ላይ እንቅስቃሴ ይደረግበታል ተብለው ይጠበቃል። የሁለቱን ቡድኖች የአምስት ጊዜ ግንነቶች ስንመለከትም፣ መሪዎቹ ኢትዮጵያ መድኖች ሁለት ጊዜ በማሸነፍ የበላይነቱን ሲይዙ የጣና ሞገዶቹ በአንጻሩ አንድ ጊዜ ማሸነፍ ሲችሉ ቀሪ ሁለት ጨዋታዎች ደግሞ በአቻ ውጤት ተቋጭተዋል። በሌላኛው የቀኑ መርሃ ግብር ከዚህ ጨዋታ ቀደም ብሎ ቀን ዘጠኝ ሰዓት ላይ አርባ ምንጭ ከተማ ከወላይታ ድቻ የሚያገናኝ ሲሆን ሁለቱ ጎረቤታሞች ካላቸው ተቀናቃኝነት አንጻር ጨዋታው በብዙዎች ዘንድ ተጠባቂ ነው። ዘገባው የአንተነህ ታረቀ ነው።